በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ ስምንት ቀን የሚከበሩ አመታዊ የቅዱሳን በዓላት። እንኳን ለመቤታችን ቅድስት ድንግል ማርያም አመታዊ በዓል በሰላም አደረሰና አደረሳችሁ። በዓሉ ከሰላሳ ሶስት ወቤት የእመቤታችን በዓላት አንዱ ሲሆን በዚች ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ እግር ስር ጠበላ ፈልቋል። ጥንተ ነገር ውስጥ እንደምን ቢሉ ድንግል ማርያም አምላክ ልጇን አዝላ ወደ ስደት ወጥታም ደግ ትደርሳለች። በወቅቱ ከደረሱባት ችግሮች አንዱ ደግሞ ረሃቡና ጽሙ ነበር። እንኳን ለስደተኛ በቤቱ ላለ ረሃብና ጥም እንዴት እንደሚከብድ የደረሰበት ያውቀዋል። ለዛም ነው ሊቁ አባ ሕርያቆስ በቅዳሴው ላይ አዘክሪ ድንግል ረሃበ ወጽምአ ምንዳቢ የውሃ ዘነ ወኩሎ አጸባ ዘበጻሕ ኪ ምስሊ ሁ ያለው። ታዲያ አንድ ቀን የበረሃ ፀሐይ አቃጥሏቸው ባረፉበት የድንግል መቤታችን ውሃ ልመና ድንግል መቤታችን ውሃ ልመና መጣ ወጣች ብዙ ለመነች፣ ግን ጥርኝ እንኳን የሚሰጣት አጥታ ባሐዘን ተመለሰች። ስትመለስ ደግሞ ይባስ ብሎ የልጇን ጫማ ሽፍቶች ወስደውት ደረሰች። ያን ጊዜ ልጇን ታቅፋ ውሃ ሳላገኝ ጫማን ማሰረኩ ብላን ምርር ብላ ለቀሰች። በክት ወትብየ ማርያም የማርያም ማይነቅ እምሰብ ሀገር አብሎ ዘአምራ ለጽድቅ ሰአልክ ወሙ ማየ ይወሃውኒ በህቅ ብህቅ ዋሂ ጎልኩ ለወልድ አሳይኖ ዘወርቅ እንዳለ ደራሲ። ይህንን የተመለከተ ለጃ የቆመችበትን መሬት ቢባርከው ህይወትን ያለው ማይ ጠበል ፈለቀ። ጌታችን መታችን ዮሴፍና ሰሎሜ ከውሃው ጠጡ ሲሄዱ ግን ለእንግዶች ጣፋጭ መድኃኒት ለአካባቢው ሰዎችን ያችን ውሃ መራራ አድርጓታል ከመእይስተይዋ ሰባ ሀገር ላይ እቲ ማይ አምረራ ወለርሑቃንሰ ፈውሰ ወጥ እምተ ገብራ እንዲል መጽሐፍ ሰቆቃወ ድንግል ከመቶዎች አመታት በኋላ እየታ ጠበል ያፈለቀበት ድንግል እመቤታችን የቆመችበት ቦታ ላይ በምብራንስም ቤተክርስቲያን ታንጾ ቅዳሴ ቤቷ ተቀብሮ ተከብሯ፣ ጠበሉን ሲባረክ ፈውስ ይኖረዋል። ፈውስ ኑሮታል። ጠበልም እስካሁንም ሲፈውስ ይኖራል። የጠበል በዓል ዳግመኛ ዕለቱ የጠበል በዓል ተብለም ይታሰባል። ቅድስት ክርስቲያን ስለ ጠበል ፈዋሽነት ሁሌ ብታስተምርም፣ በዚህ ቀን ግን ልዩ በልዩ ትኩረት ታስበዋለች። እግዚአብሔር በምክንያት አለምክንያት መፈወስ ይችላል። ያለ ምክንያት በቃልና በወዳጆቹ ቃል አድሮ ዳን ይላል ወይም ደግሞ በምክንያት በእምነት በጠበል ቅዱሳን ቃላትን በመስማት ቅዱስ ቃላትን በመስማት በመስቀሉና በመጻየቱ በመባረክ በመታሸት በቅዱሳን አካል በልብሳቸው በበትራቸው በጥላቸው በአጽማቸው ይፈውሳል። እግዚአብሔር እርሱ እግዚአብሔር ነውና በወደደውና በመረጠው አድሮ ያደርጋል፣ ይፈውሳል። ዛሬ ግን የጠበል ፈዋሽነት በጉልህ ይነገራል። አምላከ ቅዱሳን ከደዌ ስጋ ከደዌ ነፍስ በምረቱ ይሰውረን። ከድንግልም እመቤታችን በረከትም ያሳድፈን። ሰኔ ስምንት ቀን የሚከበሩ አመታዊ የቅዱሳን በዓላት የእመቤታችን ድንግል ማርያም ቅዳሴ ቤት፣ የቅዱስ ውሃ የወይም የጠበል መታሰቢያ ዕለት፣ ቅድስት ትምዳ እናታችን፣ ቅዱስ አውሎጂስ፣ አባ አትካሮን ይታሰባሉ። ለእግዚአብሔር ክብርን ስጡ። ግርማው በእስራኤል ላይ ኃይሉን በደመናት ላይ ነው። እግዚአብሔር ቅዱሳን ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይል ብርታትንም ለህዝቡ ይሰጣል።

ትምዳ ወደ ናግል መንግስተ ተሰብሳቢ ወራሲ ሃወና ሲየ መጽማዓ ተቀደሰ ትብርኩሳ በስማዓ ወል ለመንፈስ ቅዱስ አህዱ አምላክ አሜን። ሰኔ ዘጠኝ ቀን የሚከበር አመታዊ የቅዱሳን በዓላት እስራ ቅዱስ ሳሙኤል ነቢይ። እስራኤል ከግብፅ ባርነት ወቶ ከነዓን ከወረሱ ዘመን ጀምሮ መሳፍንት ካይናት አስተዳድረዋቸው ነበር። በወቅቱ ታዲያ ክህነት ከምሱና ተስማምቶለት ኤሊ የተባለ ሊቀ ካህናት ልጆቹ አፊኒስና ፊናሀስ ያስተዳድሩ ጀመር። በዘመኑ ደግሞ ማሂጸኗ ተዘግቶባት ዘወትር የምታለቀ ሳና የሚሏት ደግ ሴት ነበረች። እግዚአብሔር የእርሷን ጸሎት ጸሎትና የሊቀ ካህኑ ምርቃት ሰምቷልና ቅዱስ ልጅን ሰጣት። ስሙንም ሳሙኤልም ሳሙኤል አለችው። ትርጉሙም እግዚአብሔር ልመናዬን ሰማኝ ማለት ነው። እና ሀና ስለቷን ትፈጽም ዘንድ ሳሙኤል በሶስት አመቱ ለበት እግዚአብሔር ሰጠችው። በዚያን ሰባት እግዚአብሔርን እየሰማ ማይ ጥንቱን እየሸተተ ከደብተራ ኦሪቱ ሳይሌ በሞገስ አደገ። የኤሊ ልጆች አፊና ፊናስ ግን በበደል ላይ በደልን አበዙ። ወቅቱ የአሁኑ ዘመን ይመስል ነበር። ሁሉም ሰው ክፋተኛ የሆነበት ዘመን ነው። በእግዚአብሔር ርቆስ በመሆኑ እግዚአብሔር ርቆ ስለነበር ትንቢትና ራእይ ብርቅ ነበር። አምላክ ተቆጥቶልና ሳሙኤልን በሌሊት ሶስት እየጠራው ነቢዩም ታጥቆ የፈጣሪውን ቃል ሰማ። በዚህ የተነሳ ታቦተ ጽዮን ለመጀመሪያ ጊዜ በአሕዛብ ተማረከች። ከ34 ሺህ በላይ ህዝበ ህዝብ በኢሎፍላውያን አለቀ። አፊኔና ፊንሐስም ተገደሉ። ኤልም ወድቆ ሞተ። ከዚህ ቀን በኋላ ቅዱስ ሳሙኤል በእስራኤል ላይ ነቢይና መሱን ሆኖ ተሾመ። በዘመኑ ሁሉ እንደሚገባው እየኖረ የእግዚአብሔርን ለእስራኤል የእስራኤልን ለእግዚአብሔር ሲያደርስ ኑሯ፣ ለህዝቡ ንጉሥ በፈለጉ ጊዜ ሳኦልን ቀብቶ አነገሰላቸው። እርሱ ሳኦል እንደ ህጉ አልሄደምና ፈጣሪ ናቀው። ሳሙኤል ግን ደግ ደቀበተውና ክፋታቸውን ሳኦልን ከጌታው ጋር ያስታርቅ ዘንድ ብዙ ደከመ፣ አለቀሰ። እግዚአብሔር ግን ሳሙኤልን አትዘን እንደ ልቤ የሆነ ፈቃዴን የሚፈጽም ዳዊትን አግኝቼዋለሁና እርሱም በእስራኤል ላይ አንግሰው አለው። ቅዱስ ሳሙኤልም ወደ ቤተልሔም ሂዶ ከእሴ ልጆች መርጦ ልብ አምላክ ቅዱስ ዳዊትንም ቀብቶ አነገሰው። ቅዱስ ሳሙኤል በተረፈ ዘመኑ ለፈጣሩ እየተገዛ ኖሯል። ነቢዩ ዘወትር ከእጁ የሽቶ ሙዳይና የቅብ እቃ ቀንድ አይለቅም ነበር። እነዚህም የድንግል ማርያም ምሳሌዎች ናቸውና አባሪያቆስ፣ በቅዳሴ ማርያም ላይ ወደ ፍረት ወቀር ነቅብ ዘሳሙኤል ብሎ አመስግኗታል። ነብዩም በወገኖች መካከል በዘች ቀን አርፎ እስራኤልም አልቅሰውለታል። ከባታችን ከነብዩ ቅዱስ ሳሙኤል ረዴት በረከት ይክፈለን። በዚህ ዕለት ዳግመኛ ቅዱስ ልክያኖስ ይታሰባል። በቀደመ የቱ ጣዖት አምላኪ አጣኝ የነበረ ቅዱስም ማንም ሳያስተምረ ክርስቲያኖቹን በመመልከት ብቻ ምናልባት የወቅቱ ክርስቲያኖች አኗኗራቸው፣ ትጋታቸው፣ ጽናታቸው፣ አለባበሳቸው፣ አረማመዳቸው፣ ፍቅራቸው እንዲሁ ይስብ ነበር እና እነሱም በማየት ማንም ሳያስተምረው ነው ለሰማዕትነት የሚበቃው። ከእነርሱም እምነት መውጣቱን የተመለከቱ ኢአማንያን አታለው ሊመልሱት ሞከሩ። እምቢ ቢላቸው በድንጋይ ጥርሱን አረገፉት፣ ደሙን አፈሰሱ። አሁንም በሃይማኖተ ክርስቶስ በሃይማኖተ ክርስቶስ በመጽናቱ በዚህ ቀን ሰኔ ዘጠኝ ቀን ከቀኑ ስድስት ሰዓት ላይ በመስቀል ላይ ሰቅለው ገድለውታል። የቅዱሳኑ ረድኤት በረከት በሁላችን ላይ ጽፍ ድርብ ሆኖ ይደር። በዚህ ዕለት ዳግመኛ ቅዱስ ዮሐንስም ይታሰባል። እንግዲህ ምን እላለሁ ስለ ጌዴዎን፣ ስለ ባላቅ፣ ስለ ሶምሶን፣ ስለ ዮፍታሄም፣ ስለ ዳዊት፣ ስለ ሳሙኤሉን ስለ ነቢያቱም እንዳልታርግ ጊዜ ያጥርብኛል።